ጓደኛ ጓድኝ ያዘፈልግሽ ነበር እኮ እንዴት ሆኛለሽ? ብዬ አጠበኩት ነበር። ሮዝዬ ወደ ኢትዮጵያ ስመለስ የጠበኩት ነገር ያገኘሁት ነገር እንደጠበኩት አይደለም። እዚህ ቤት ለደቂቃም ቢሆን መቀመጥ አይገባትም። ውጪ፣ አንቺ ትንሽ ነው። አይ አልሄድም ምትል ከሆነ ግን እዛው ከነዲ ቃሏ ቤቷን አፈራርሻ አጠፋታለሁ። ከዚህ በላይ እኔ አልችልም፣ አልታገዝም። አባት፣ የትኛው ኃጢአቴ፣ የትኛው ወንጀሌ፣ የትኛው ክፉ ስራዬ እንደምቀጣ አላውቅም። አርግ ይዤ እልሀለሁ ነው ያልሺው? እንደ ማን አርግ ይዤ እልኛለሁ። ከዚህ በኋላ ከእሷ ጋር በምንም ተአመል ተማምነን መቀጠል የምንችል አይመስለኝም። አመንኩ ነበረ ታውቂያለሽ። እንደዚህ አይነት ነገር ይፈጠራል ብዬ አልጠበኩም ነበረ፣ ግን ካደኝ። አታቀርቅሪ፣ አታስመሲ፣ አታስመሲ። እንደ ጥሩ ሴት አያድርግሽ። ሰው ነኝ እሰታታለሁ። እንዴ በቃ አመንኩት። ከረቡዕ ሀገር ከመጣሽ በኋላ የተሻለ ህይወት እሰጥሻለሁ ሲለኝ አመንኩት። በትዳር አብረን እንኖራለን ሲለኝ አመንኩት። ማመን አልነበረብኝም፣ ዋሸኝ ግን አመንኩት። በቃ ምን ማለት ከዚህ በላይ አበቅልሻለሁ ብሎ ሲደልሽ በሚላሱ ሲደልሽ የነበረው ሰው አላለ ለአንቺም ባል ለልጅም አባት ይሆንሻል። አረብ ሀገር እያለች አንድም ጊዜ ለራሷ መኖር ሳትጀምር የሰራችበትን ለቤተሰቦቿ እየላከች ባዶ መሬት ገዝታ ቤተሰቦቿን ደገፈች፣ ቤት ሰራችላቸው፣ እህቷን አስተማረች፣ አባቷን ደገፈች። ነገር ግን ከዚህ ሁሉ በኋላ ለራሴ ልኑር፣ ላግባ፣ ወግ ማረግ ልይ ብላ ባለችበት ቅጽበት የማዳም ቤትን እርግፍ አድርጋትታ ወደ ሀገር ቤት መጣች። ሀገር ቤት ስትመጣ ግን ህይወት እዚህ ጎዳና ቤት ውስጥ ትጥለኛለች ብላ አልጠበቀችም ነበር። እናም የህይወቷ አስከፊ ምዕራፉም ከዚህ ጀመረ። ወድና የተከበራችሁ የዳንያ ቲዩብ ቤተሰቦች ይህ ቪዲዮ ዛሬም የማዳም ቤት የስደት ህይወትን ግፍና በደልን ይዳስሳል። የዚህ ቪዲዮ ዓላማ ደግሞ የማዳም ቤት ቅመሞችን እንዲጠነቀቁ፣ አንዳቸው ከአንዳቸው እንዲማሩ ታስቦ የተሰራ ነውና ከልብ ተከታትለው ሼር በማድረግ ቪዲዮ የበለጠ ተደራሽ ያደርጉት እያለን እንላለን። እኛ ዳንያ ቲዩቦችም ተመሳሳይ የአረብ ሀገር ቪዲዮዎችን በመስራት የማዳም ቅመሞች ሁሌ ጥንቃቄ አድርገው ሕይወታቸውን እንዲመሩ የምናደርገውን ጥረት እንቀጥልበታለን።